ሉሲ ና ሳሚ ለመዝናናት ከአዲስ አበባ ወጣ ብለዋል ግን ደግሞ እንዲዝናኑ ና ወጣ እንዲሉ የብሩን የቻለቻቸው ቤዛ ነበረች ይህንን ደግሞ ቤዛ ለሱራፌል አልነገረችውም ግን ደግሞ በስከ መጨረሻ ለሱራፌል ነግረዋለች ሱራፌልም ደስ ብሎታል ነገሮች ፍጻሜያቸው በዚህ ይቀጥላሉ ወይስ አይቀጥሉም ሲል እሱም እያወራል ግን ደግሞ አዎ፣ ሳሚም ሆነ ሉሲ ለአንቺ ብዙ ውለታ ውለዋል፣ ለእኔም እጅግ ውለታ ውለውልኛል። በተለይ ሳሚ አንቺን በማጠፋበት ሰዓት እሱ ባይኖር ኑሮህን ጊዜ አንቺ ህይወትሽ ጠፍቶ ነበር፣ ተረስተሽ ነበረ። ስለዚህ ዛሬ ላይ ኑረሽ እንዳገኘሽ ያደረገኝ ሳሚ ነው። እንኳንም ሰጠሽው፣ እንኳንም ሄዱ ይላታል። እሷም ደስ ብሏታል። በስተ መጨረሻም እነሱ ሳሚም ከመዝናኛው መጥተው ሱራፌል ይደውልለትና እንገናኝ ይለዋል። እሺ ልና ሳሚም ያለማንገራገር ሱራፌል ወደ ቀጠረው ቦታ ይሄዳል። ሱራፌል ለቤዛም ሳይ ነግራት መኪናዋን ሽጧታል። የሸጣትም ደግሞ ለማማዬ መታከሚያ ነው፣ ማለትም ለሳሚ እህት መታከሚያ። ይህን ነገር ቤዛ አታቅም። እናም ከመጣ በኋላ ቁጭ ብለው ሲያወሩ ሳሜ፣ ስላደረክልኝ ነገር ሁሉ አመሰግናለሁ። ደግሞ ቤዛ ነግራኛለች፣ ከአዲስ አበባ ወጣ ብላችሁ እየተዝናናችሁ እንደነበር ከሉሲ ጋር። እስ ይለው። አዎ፣ አመሰግናለሁ። አዎ፣ በጣም እድሜ ለቤዛ ተዝናንተን መጣን። በጣም ደስ የሚል ጊዜ ነበረን ይላል። አዎ፣ ቤዛ እጅግ በጣም መልካም ሰው ናት። ቤዛ እንዳደረገችው፣ እኔም ደግሞ አንድ የሆነ መልካም ነገር ማድረግ እንዳለብኝ አሰብኩኝ። ሳሜ፣ አቃለሁኝ፣ ብዙ ነገር አበላሽቻለሁ፣ ብዙ ነገር አጥፍቻለሁ ግን ይቅርታ እንደምታደርግልኝ አልጠራጠርም። እናም ዛሬ ለአንድ ነገር ነው የፈለኩህና እስኪ እባክህን እናውራ ይለዋል። ስለምን እንደምናውራ እና አላወቅኩም ልትነግረኝ ትችላለህ ሱራፌል፣ ግልጽ አርግልኝ ሲለው፣ እዩል ሱራፌል እዩል። ሳሚ አዳምጠኝ፣ እህትህ መታከም አለባት። ማለትም ማማዬ አረሳኋትኝም ግን ነገሮች አልስተካከልልኝ ብለው ነው እስከዛሬም ሳትታከም የቆየችው ና እህቴን ረሳት ብለህ እንዳታዝንብኝ እና ባክህን፣ ሲለው ማለት አልገባኝም። እንኳን አንተ እኔም የእናቷ ልጅ ረስቻታለሁ እኮ። አሁን እህቴን ታቃለህ? በጣም ብዙ ጊዜ ሆነኝ እህቴን ከረሳዋት፣ መንከባከብ አቁሚ ያለው ይለዋል። እናም ከዚህ በኋላ እንድታስብላት ና እንድታስታውሳት እኔም እገፋፋለው ግን ደግሞ አሁን የምልህን አዳምጠኝ ሲለው እኮ ለማማዬ መታከሚያ የሚሆን ገንዘብ ከየት አመጣህ ሲለው ይኸውልህ ቤዛ ወንድ ልጅ ባዶጁን መሆን የለበትም ብላ ወደ አካውንቴ ብር ትራንስፌር አድርጋልኝ ነበረ። እናም ግን ደግሞ ሱብር ስለማይበቃ ቤዛ አላወቀችም። ትቆጣኝ አትቆጣኝ አላቅም፣ ግን ደግሞ መኪናዬን ሽጫት አለሁኝ። መኪናውን የሸጥኩትኝም ለማማዬ መታከሚያ ስል ነው። ግን ደግሞ ይህንን ነገር ለምን አደረገው ብትለኝም እርግጠኛ ነኝ ለእሷ መታከሚያ ነው ስላት ትቀየመኛለች ብዬ አላስብም። እናም ለዛ ነው አላቅም ግን እንዴት ብዬ ለቤዛ እንደምነግራትም ጨንቆኛል። ግን ደግሞ ያንተ እህት መታከም አለባት። ገና ምንም ያላየችው እንቡጣ እህትህን እቤት ማዋሌ የኔም ጥፋት ነው ሲል ይነግረዋል። ሳሚም በጣም ግራ ተጋብቶ የእውነት ሱራፌል እንደዚህ አይነት መልካም ሰው መሆንን አላወኩኝም። ይህን ያህል አመት ሳሳድድህ እየኖርኩት፣ እኔ በጣም ይቅርታ ሳሚን። ሳሚ ለሱራፌል ይቅርታ እየጠየቀው ያለ ችግር የለም የእኔም ጥፋት ስለነበረበት ነው ሳሚ እና ምንም ማለት አይደለም። አሁን ያለፈው አልፏል ና ወደፊት ነው መሄድ ያለብን። ስለዚህ እንሄድና ዶክተሩን የማማየን ዶክተር እናናግረውና ና የሚያስፈልገንን ነገር ማድረግ አለብን እባክህን ሲለው ሳሚ የሚስማማና ወደ ሆስፒታል ይሄዳሉ። ወደ ሆስፒታል ሄደው የማማየን ዶክተር ካናገረው በኋላ በጣም ደስ በሚል ሁኔታ፣ አዎ በውጭ ሂዳ ከታከመች እንደምትድንና ወደ ድሮ ማንነቷን እንደምትመለስ ይነግረዋል ምክንያቱም ውጭ ስለሆነ የሚቻለው ይለዋል። ሳሚም ደስ ብሎት ሱራፌልም በደስታ ወደ ቤታቸው ይመለሳሉ። ሱራፌል ወደ ቤት እንደመጣ በትካዜ ቁጭ ብሎ ነበር እና ቤዛ ቡና ይዛ ወደ ሱራፌል ትሄዳለች። ውዴ ቡናን ካጠጣ ስትለው፣ ሻ አመሰግናለሁ ብሎ ቡናውን ከተቀበለ በኋላ ተክዞም ስለነበር ፊቱም የቁጣ ፊት ነበር የሚታየው። እና ቆይ ምን ሆነ ነው ግን እያኮረፍከው፣ በሰላም ነው ስትለው ይሁልሽ ቤዛ፣ አንድ ያልነገርኩሽ ነገር አለ። ትቆጭኛ ትቆጭኛ አላቅም ግን እንዴት ብዬ እንደምነግርሽ አላቅም ሲላት፣ ቆይ መኪናዋን ስለ ሸጥካት ነው ወይስ ምንድን ነው ስለ ሌላ ነው ስትለው፣ ቆይ ማን ነገረሽ? ሳሚን የነገረሽ አይደል ሲላት፣ ይኸውልህ ሱራፌል፣ ለእኔ መናገር ትችል ነበር እኮ ምንም ችግር የለውም። ይህንን ለማማዬ መታከሚያ ብል እንዳደረግከው አውቃለሁኝና ደስ አለኝ። እንጃ አልከፋኝም። ግን ብትነግረኝ ኑሮ መኪናህን መሸጥ አይጠበቅብህም ነበር፣ እኔ ሞላልህ ነበር ገንዘቡን። ትለዋለች። በጣም ደስ አለውና ምንም ችግር የለውም። ከዚህ በኋላ ለእኔ ቁስ ምንም አይመስለኝም። ከቁሳቁስ ይልቅ የሰው ፍቅር ይበልጥብኛል። ከዚህ በኋላ ስለ ቁስ አይመለከተኝም፣ አላስብም። ለምን ሸጥኳት ብዬም አልቆረቆርም ይላታል። በዛ ምክንያት እሷም ደስ ብሏት፣ ግን ሲያኮርፍ የመሰላት የመሀንነት ምርመራ እናድርግ፣ ከኔ ነው ወይስ ካንተ ችግሩ? ምርመራ ማድረግ አለብን ስላለችው፣ የእሱ ነገር ከሆነ ሊቀር ይችላል ሱራፊል፣ እኔ ምንም አልጨነቅም እግዚአብሔር ከፈቀደ ይሰጠናል በራሱ ጊዜ፣ ካልሆነ ደግሞ በቃ አልተሰጠንም ማለት ነው ስትለው፣ በፍጹም ግን እሱም እያስፈራኝ ነው እኔ ሄዶ መመርመሩ፣ እርግጥ እኔም ፈርቻለሁ ምን እንደምልሽ አላቅም ሲላት፣ በፍጹም ምንም ይሁን ምንም ውጤቱ ላልከዳህ ቃል እገባልሃለው ስትለው፣ እሱም ደስ አለው። ና እኔም እንደማልከዳሽ ቃል ግባልሽ ይላታል። ሁለቱም ይስማማሉ። በዛን መሀል እሺ ትልና ተስማምተው ያለ ሱራ ሳሜ ወደ ዶክተር ሮቤል ይሄዳል። ሮቤል ደውሎ የቀጠረው እንዴት እየሳሮን ልጅ ወሰርክብኝ በሚል ነበር። እሱ ግን የሷን ልጅ አልወሰድም የወሰደች አትግጂ ነበረች ስለምትለው ነገር እየገባኝ አይደለም ሮቤል፣ ቆይ ከኛ ላይ የማትሸሸው እኛን ታወን በቃ ሲል ይናገረዋል። በፍጹም አልተዋችሁም ምክንያቱም የሳሮን ልጅ ወሰርካት አንተነ ይለዋል። ሲጀመረ አንተ ማናጋጅ አንተ ማናጋች እና ለቀቅ ያደረገህ ሲጀመር የሰው ልጅ ሲል እነሱም ቃል ይመላለሳሉ። በዛ መሀል ሱራ ሳሚን በጣም ይናደድና ጓደኛዬን እየታደረግከው ጓደኛዬን እንዳፈንከው ጓደኛዬን እንዳገትከው ኳቃለሁኝ የት እንዳደረስከው እሱንም እናያለን ሲለው፣ አዎ ከሳችሁኝ ነበረ። በሱም የተነሳ ግን ይኸው እኔ ምንም አልሆንኩኝም እስካሁን አለሁኝ ይለዋል። በጣም ጥሩ፣ እሱን አብረን የምናይ ይሆናል ሲል ሳሚም በሮቤል ላይ ይዝትበታል። ቆይ ደግሞ አሳያለሁ፣ ያቺ ማናት፣ ያቺ ከአንተ ጋር አብራ የምትሄደው ያቺ ቀጫጫዋ ሉሲ ሲለው፣ እንዳትጨርሰው፣ ሮቤል እገልሃለሁኝ ይለዋል። በፍጹም ግን አንተ ለምንድን ነው የማላጠፋህ? እገልሃለሁ፣ ስማኝ፣ ሳሚን ነኝ የማጠፋህ ይለዋል። በዛ በኩል ደግሞ ትጂ ሳሮንን ኩላሊትሽን ለ ላክስቴ ካልሰጠሻት ልጅሽን አልሰጥሽም ትላታለች ግራ ተጋብታለች ሳሮን በጣም ግራ ተጋብታለች በፍጹም ከዚህ በኋላ ላንቺ የምንለማመጥበት ምንም አይነት ምክንያት የለኝም ኩላሊቴን አልሰጥሽም ግን ደግሞ ለሮቤል ብነግረውስ ምን ትያለሽ ልጅን አንቺ እንደወሰርሻት ስትላት በጣም ትናደዳለች